ሄሎ ሄሎ ሄሎ፣ ሰላም ጤና ይስጠልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? እንደገና መጥቻለሁኝ። ስለ ገለቴ ቡርቃ አሁን ደግሞ በባልየው ዘመድ የሆነ የሆነ የተናገረው ነገር አለ። አንዴ እሱን አዳምጠን እንመለስ። ሰው ሁሉም በአእምሮ የሚያስበው ይህን ያህል መሬት ማን ነው የሸለማት ብሎ የጠየቀ የለም። እና አአን መሬት የተሸለምኩት ያለች እውነት አይደለም። አንድ ወይም ሁለት ተሸልማ ይሆናል። ወቸጉድ ወቸጉድ ወይ ጉድ ነው የሚባለው። እንደሰማነው ምንድን ነው ያለው? አስራ አንድ ቤት አልተሸለመችም። እውነትን ከፈለጋችሁ አዳምጡ በደንብ እውነታውን ፈልጉ እንዳለው ማለት ነው። እውነታውን ስንፈልግ ስናዳምጣት እሷ ሙሉን ኢንተርቪው ስትሰጥ አስራ አንድ ቤት ተሸለምኩኝ ብላ አውርታለች። አላወራችም። ለሱ ደግሞ ምስክር እሷ ያወራችሁን አንድ ጊዜ አዳምጠን እንመለስ። ከዛ ይሄ ቤት ባለ አንድና ሁለት ደረጃ ፎቅ ናቸው። 47 ካሬ ነጥብ ስምንት ላይ ያረፈ ነው። መንግስት ነው ሽልማት ተጠና ነው ቀጥሞ ጠቅላይ ሚኒስቴር መለስ ዜናዊ ለአትሌት በሙሉ ኤልሲንኪ አለም ዋንጫ ተወዳድረን ስንመጣ ለሁላችንም፣ ሁሉም አትሌት ኢቭን እና ቀነኔ ሳንቶስ ሳይቀሩ ነው የተሰጠን 1997 ማለት ነው። እሺ ይሄን በቃ ቁጭ በሉበት በየ ሁሉም ነገር አስተካክዬ ጨርሼ ቁጭ አረኩበት። ይሄን ነው ለእናቱ አሁን ያለችው እንደዛ ነው። ዘመድ ከሆንክ ቅርብ ጓደኛ ከሆነ ካፏ የሰማነውን ያየነውን እንዴት አንተ እንደገና ያወራችሁን በሌላ ነገር ተቀይሮ ልክ እኛ እንዳልሰማን እኛ እንዳላየን ስታወራ ማለት ነው። አሁን እሱ ያለችሁ ምንድ ነው ቤት ተሸልሞኝ ለእያንዳንዱ አትሌቶች ተሸልሞ አንዷ እሷ ነበረችበት ማለት ነው እንጂ በፍጹም አስራ አንድ ቤት ሸለመኝ ብላ አላወራችም። ማስረጃውንም እንዳየነው ነው። ሌላ እውነታ ካለ አንተ የምታቀው እኛ ማናቀው ካለ የቀድሞ ባለቤቷ ራሱ ወጥቶ የሚለንን ይበለን። ምክንያቱም ይሄ ሚዲያ ላይ ስለወጣ ነገ በእኔ ቤት ነው ብለው ነው ሁሉም አሁን በእሷም ጎንም በእሱ ጎንም ሆኖ ሁሉም ተተራምሰን የምናወራው ነገ በእኔ ስለሚሆን ነው እሱም ጥፋተኛ ካልሆነ ትክክለኛ ማስረጃ ካለው ወጥቶ እንዲህ እንዲህ ነው ብሎ ከነ ማስረጃው ምን ብሎ እሷን ውሸታም ነሽ ብሎ ማለት ይችላል። እኛም ይቅርታ እንላለን። አፋችንን ለከፈት ነው ላያገባን ማለት ነው። አሁን ግን በአሁኑ ሰዓትና በአሁኑ ባለው ዶኪመንት ባለው ነገር እሷ ወጥታ አንድ ቤት ተሸልሞኛል ለእናቱ ትግባና ትኖር ብዬ ከዛ ለሱ ሸጠላት ነው ያለችው። ይሄንን ማለት እፈልጋለሁ። ምክንያቱም አይናችን እያየ አንተ በዚህኛው መንገድ ጋር ልክ እሷ እንደዋሸች አብሶ ሌላውን ታሪክ ሳይሆን ይችን አትሊስት ይችን አባባል እንኳን አንተ ልታደፋፍነው ወይም ደግሞ ልክ እሷ እንደዛ እንዳወራች አስራ አንድ ቤት ተሸለምኩኝ እንዳለች አርገህ ስታወራው፣ ለዛ ማስረጃ ደግሞ እንደገና አንዴ ቪዲዮን አይተን እንመለስ እንደገና ማለት ነው ዘርፌ ነው። መንግስት ነው ሽልማት ሰጠ ነው። የቀድሞ ጠቅላይ ሚኒስቴር መለስ ዜናዊ ለአትሌት በሙሉ ሄልሲንኪ የዓለም ዋንጫ ተወዳድሬን ስንመጣ ለሁላችንም ሁሉም አትሌት ኢቪንና ቀነኒሳ ሳንሱ ሳይቀሩ ነው የተሰጣን 1997 ማለት ነው። ይህኒኑ በቃ ቁጭ በሉበት ብዬ ሁሉም ነገር አስተካክዬ ጨርሼ ቁጭ አረኩበት። ይህኒኑ ለእናቱ በ200 ሺ ብር ይሸጣላችኋል። ይህን ያለችው በመቀጠል ደግሞ ጠበቃ የምትቆም ቆንጆ ጎበዝ። እኔ ኮ ሴት ልጅ በቃ የሆነ የራሳቸውን መብት ኖሯቸው ስራቸውን፣ ራሳቸውን መብታቸውን አስከብረው የሚኖሩ ሴቶች ኩራት ኩራት ነው የሚሰማኝ። እና አንድ ጊዜ እቺ ወጣት ጠበቃ ናት በነጻ እኔ እቆምላት አለሁ ብላ አንድ ጊዜ ያስረዳችሁን እና መልእክቷን አዳምጧትና ተመልሰን እንመጣለን። ተመልሼ እመጣለሁ። አትሌት ገለቴ ቡርቃ አምና ውክልና የሰጠችው የቀድሞ ባለቤቷ ያንን ሁሉ ቤትና መኪና ሽጦ ጠብቋታል። ያንን አስመልክቶ ከሶስተኛ ወገኖች ጋር ንብረቶቹን ለማስተላለፍ ያደረገውን ውል ለማስፈረስ የተወሰነ አስቸጋሪ የሚያደርጉ ሁኔታዎች አሉ ግልጽ የሆነ የመሸጥ የመለወጥ ስልጣን ስለተሰጠው እና ምናልባትም ግለሰቡ ጉዳዩን ተጠንቅቆ ንብረቶቹን ወደ ራሱ ያላስተላለፈ ስለሚመስል ነው። ከንግግሯ ከዛ አንጻር አንድ ተወካይ በተሰጠው ስልጣን መሰረት ውል ከፈጸመና ውሉ በሚፈጸምበት ሰዓት ምንም አይነት የፈቃድ ጉድለት የለም እስከተባለ ድረስ አትሌት ገለቴ ቡርቃ ወይም ሌሎች ወካዮች ያ ነገር ይፍረስልኝ ማለት የማይችሉበት ሁኔታ ነው ያለው። ይህም በፍትሐ ብሔር የውክልና ሕጉ ላይ ተመልክቷል። ነገር ግን አትሌት ገለቴ ቡርቃ የደረሰባትን ከፍተኛ ኪሳራ የምታገኝበት አካሄድ አለ። ያም ደግሞ ያለ አግባብ ሃምሳ ፐርሰንት ቢያንስ የጋራ የባልና ሚስት ንብረት ናቸው እንኳን ቢባል የሚገባትን ሃምሳ በመቶም እንዳታገኝ በማድረጉ ከዛም አንፃር ግለሰቡ ላይ ክስ አቅርቦ የደረሰውን ጉዳት እንዲከፍል ማድረግ የሚቻልበት አካሄድ አለ። ይሄ ንብረት ደግሞ ሙሉ ለሙሉ ከጋብቻ በፊት የተፈራ ነው ከተባለ የባሰ የጉዳት ካሳዋን መጠየቅ ስለምትችል፣ በዚህ አግባብ በበኩሌ ነፃ የጥብቅና አገልግሎት ለመስጠት ፈቃደኛ መሆኔንም መግለጽ ፈልጋለሁ። እንዲህም ደግሞ ሰው አያሳጣችሁ ነው የሚባለው። በቀደም እንዳልኩት የኢትዮጵያ እንዳለ ሶሻል ሚዲያው የሚያወራው ነገር ሁሉ ሁሉም እውነትን ፈላጊ ነው። ሁሉም የተበደለ ማየት የሚፈልግ ሰው የለም። የሰው ኢንስቲንካችን ማንም ተበድሎ ማንም እንዲቀር አንፈልግም። እሱም ጥፋተኛ ካልሆነ መጥቶ ያስረዳ፣ እንደዚህ አልሸጥኩም፣ አልለወጥኩም ይሄንን ይሄንን ሳረግ እንዲህ እንዲህ ነበር ብሎ ወሬም ካለ መልእክትም ምንድን ነው ኢንፎርሜሽን ካለም ይሄ ሁሉ የኢትዮጵያ ሕዝብ ከሚጮ ወጥቶ የሚለውን ብሎ በትክክለኛው ህግ እንዲነገር ነው ሁሉም የሚፈልገው። ምክንያቱም ይች ልጅ ያመጣችው ለሀገራችን ደግሞ በቃ ያደረገችው ነገር ትልቅ ነገር ስለሆነ ምስኪን ስለሆነች እንደው ቢገርማችሁ እንደውም ሰይፉ ፋንታው ላይ ኢሞሽናል ሆና ብዙ አላወራችም። ይሄ የሁለተኛ ቋንቋ ስለሆነ ማለት ነው። አንዳንድ ጊዜ ጊዜ የተወለዳችሁበትን ቋንቋና ሁለተኛ ቋንቋ ሲኖራችሁ የተወለዳችሁበት ቋንቋ ላይ ኢሞሽናሊ በጣም አክት አርጋችሁ አውጥታችሁ ይሄ ከልብ አንደርስታንድ አርጋችሁ አሁን የኦሮሚያ ኢንተርቪው ላይ ስትደረግ ኢሞሽናል ሆና በጣም ፋስት ነው የምታወራው። በቃ ይሄ ታውቀዋለች ቋንቋውንም፣ ኢሞሽናልም የተጎዳችበትን በደንብ አስረድታለች። ሰይፉ ላይ ስትመጣ ሁለተኛ ቋንቋ ስለሆነ እንደ መጀመሪያው አይነት ኢሞሽናል አይደለችም። ዋና ዋና ፖይንቱን ነው ያወራችው። በጣም ኮምፖዝ ሆና ብዙ እንደዛኛው ፕሮግራም እንደተናገረችው አልሆነላትም። ለምንድን ነው ሰከንድ ላንጎች የሁለተኛ ላንጎች ሲሆን እታች አትሆኑ ከስሜታችሁ ጋር ያ ታወራላችሁ፣ ምናምን ምናምን፣ ግን ይሄ ውስጣችሁን ለመግለጽ እንትን አይልም፣ ስሜታችሁን አይቀሰቅሰውም። እዛ የኦሮምኛ ኢንተርቪው ላይ ብታዩዋት እኔ ቋንቋውም ባይገባኝ አይፈልትት በቃ የሆነችው ስሜቷን የገለጸችበት አወራሯ ሶ ሪን ስለዚህ እቺኛ ሎየር አሁን ለሷ በነፃ እቆማለሁ ብላ መልእክቷን እንዳስተላለፈች አይተናል። እግዚአብሔር ይባርካት። በቃ ሴት ልጅ በቃ ማወቅ እና ማወቅ ያለብን ነገር ይሄ ነው። ለራሳችን ራይት መቆም አይኖ በጣም እኮ የኢትዮጵያ ብዙ ሴቶች ወይ ችንም በዚህ አይነት መንገድ አልፈናል። ግን የሆነ ወቅትና ታይም አለው። አንዴ ትጎጃለሽ፣ ሁለቴ ትጎጃለሽ፣ ሶስቴ እንዲህ እያለ ከቀጠለ እንግዲህ ጥፋቱ የሚሆነው ራስ ላይ ነው። ስለዚህ የራስ ኃላፊነት የራስን ኃላፊነት መውሰድ እንዳታቆሙ እንዳናቆም ነው የምለው። ገለቴ እንግዲህ እግዚአብሔር ቶሎ መልእክቱን ያምጣለሽ እና ይሄ የመጨረሻ ላሳያችሁ የምፈልገው መለስ ዜናዊ በሕይወት እያለ ይህንን ቤት ሲሸልማቸው ንግግር ሲያረግ፣ ከመሸለሙ በፊት ንግግር ያደረገውን ቪዲዮ አንዴ ለመጨረሻ አይተን እንመለስ። የኢትዮጵያ ወጣቶች የጽናት አብነት የሆናችሁ አትሌቶቻችን ለፈጸማችሁት ጀግንነት በኢትዮጵያ ሕዝቦች ስም ታላቅ ምስጋና አቀርብላቸዋለሁ። በዚህ ወቅት ነበረ ሽልማቱን ለሁሉም አትሌቶቻችን የሸለማቸው። እና ሁላችንም ቆመን አንኖርም ባለችን በዚች በምድር ላይ በቃ ሀቀኝነትን ለራስ ለራስ ነው ለሰው አይደለም። ዛሬ ከሰው ብር ብንወስድ ብንሸውድ ብናታልል የህሊና እረፍት የሚባል ነገር አለ። በደማችሁ በላባችሁ ያልሰራችሁትን የሰው ብር አትመኙ። ዛሬ ወስዶ አሁን ያለበት ሁኔታ ትክክለኛ ላይፍ ነው ያለው። በቃ ከህሊና ብሩን መውሰድና መሸጥ መለወጥ ብቻ አለም። ህሊና የሚባል ደግሞ ከራሳችን ህሊና ጋር መኖር የማያስችለን ወንጀል መስራት ትክክል አይደለም እና አይሆፕ ሁላችንም የምንማርበት ነው። አሁንም ስቲል በሱ ሳይድ ሊያብራራና ትክክለኛውን እውነተኛውን ነገር ሊናገር የመጣ ሰው የለም ሶፋ ይሄ ነው እንግዲህ አይ ሆፕ ቶሎ መላታት መላ ይሰጣታል ብዬ አስባለሁ ለዛሬ ይሄን ነው ይዤላችሁ የመጣሁትኝ ለሁላችሁም መልካም ጊዜ እመኛለሁ ይሄ ያስኒ ሰብ ቻናል ነው ሰብስክራይብ ማድረግ እንዳትረሱ አመሰግናለሁ። ባይ